በእንግሊዝኛ ዘፈን ልድረስ እንዴ? ራሴ መጣልኝ መጣልኝ እስቲ በልለኝ። ዘካት ሚያው ዘዶጓው ዘካት ሚያውቴዊ ተዌ የራሴ ፈጠራ ኮ ነው። ቢጢቆ ቢቀርብ ይሻላል፣ ምንጎደለው ምንም የለውማ ትርጉሙ አልገባሽም ማለት ነው። ሪቡክ ኛኛ ጢቆ ጉረኛ ምን እንዳልኩሽ ከገባሽ ተርጉምልኛ። እስቲ እንደገና በለው። አዎ በለው። ዘሚያው አድቋይ ቋይ እንደሰለም ዘካት ሚያው ዘዶግዋው ዘካት ሚያው ዘዶግዋው ሪቡክ አልቀ ልብህ አየሽ አይደል፣ ሚያውና ዋውን ገጣጥሜ ግጥም አደረግኳቸው፣ እና ካፋቸው ላይ ቀምተ ፈጠራ ፈጠርኩ ልትለው። እስቲ ምሁር ነኝ ካልሽ ትርጉሙን ንገሪ። ሪቡክ ያቅተኛል። ያዞርሻል። ኧረ ድመቷ ሚያው አለች፣ ውሾው ደግሞ ዋው አለ። ታዲያ ልክ አይደለው? ድሮስ እምቧ ሊሉልናት

ዘፍኛ ያዋጣሻል። እሬ እባክህ ለምን ብዬ ከኔ ጋ ብትዘፍኛ ያዋጣሻል። ለምን ብዬ አንቺም እንደኔ ጥበብ ሳትጠራሽ አትቀርም። የታውቃኝ ከኔ ጋ ስለየችሽ ይሆናል። ሬ ልጅ አሁን በጣም ቀበጠ። ምን ነው? ምን ነው? እሬ የት ሆና ነው የጠራችህ? ከቤት ነው። ቤቷ ሰፈሯን አላውቀውም። እሺ ምን ትመስላለች? የሀገር ልብስ ለብሳ ሹሩባ የተሰራች ይመስለኛል እንጂ አላየኋትም። ማናት እሷ? ጥበብ ናቶ። አንተንም ጠርታሃለች? ገምቼ ነው እንጂ ጢቆ ስትል አልሰማው። እሺ እንደምትጣራው በምናወቅ ትልልቆቹ ሲናገሩ ሰምቼ ነ አርቲስቶቹ በቴሌቪዥን ላይ ሲባባሉ አይቼ፣ እንዴ ረ ጢቆ፣ ረ ጢቆ። እነሱ ደግሞ እንደፈለጉ እየተባባሉ እኛንም በከንቱ ያባበሉናል። አደለ አይባልም። ቢጢቆ ለምን እነሱ እኮ አርቲስቶች ናቸው። ሬባክ ቢሆነስ ይሳሳታሉ። በይኝና በሰዋቅ እንዳልሞት። ሬባክ እኔ ስለ እነሱ አላወራሁ እና በክሊፕ በፊልም በምን የታዩልሽ፣ በየቲቪ ሾ የቀረቡልሽ ጥበባት ትጠራቸ ይመስልሸል? ሬባኬ ስለ እነሱ አላቅም አልኩ። ስለ እኔስ? አንተን ግን ጥበብ አልጠራችም። ታዲያ ማናት የጠራችኝ? አንተን ጠራች ትምርት እንዴ? እሷንማ በየቀኑ እየሄድኩላት የለም። እንዴ የምታዋጡ እሷ ስለሆነች ብትሰማት ይሻላል። ጢቆ ቢጢቆ፣ አንቺ ግን እኔ ግምን ትምህርት ራሷ ባፏ ጠርተሽ በጆሮች ሰምተሽ ነው እንደ ምትጅላ። እናሳ ኦረ እኔ ግን አልጠራጅኝም። እን እናታት ለምንድነው የምትመላለሰው ከቤት ሂድ እያሉኝ ይዘግባል ይዘግባል። ወይ ጢቆ፣ አረ ይደንቃል። ምኑ ደሞ ያበሽቃል። ለምን ባትጠራ ነው የምትመላለሰ፣ የእውቀቷን ማር ሄድክ ላስ ላስ አርገ የምትልሰ። አረ ቢጢቆ፣ ገጠመች። ምን አልከኝ? እኔ አላወኩማ። ታዲያ ምኑን ስትጠራኝ አልሰማውትማ። እንደሱ ብትል ይሻል አንጂ። ጥበብ ስትጠረኝ። አልጠራችህም ማለቴ። ትምህርት ስትጠረኝ ጠርታለች። ሰምተሻት ነበር እንዴ? ልጆችን ሁሉ እኮ ጠርታለች። ምን ብላ? ልጆች ኑልኝ፣ ጎበዞች ሆኑልኝ በደንብ ተማሩና በርቱና አጥኑልኝ። ገና አልፋችሁ እውቀት አድጋችሁ ልጆች እየኑልኝ ታላቅ ሰው ሆኑልኝ። እንዴ ዲቁ ምን እያልክ ነው? ምን እያልክ ነው? ንግግሩን ራፕ ስታስመሲው ፊቸሪንግ ገባሁልሽ።

በቃ የራስ ጉዳይ ነው። ምኖች ቢጢቆ የተመከርሹን ጥሩ ምክሬ አካፊኛ ላልከኝ እና እኔ አልስማማን ብያላ እኛ ቤት የተባልኩትን ልንገርሃ። አምጩ አሩጩ አንጫጩ ልጅ ማወቅ ያለበት አሁን የሚጠቅመውን ብቻ ነው ቀጢ። የአዋቂዎችን ጉዳይ አዋቂ ሲሆን ይደርስበታል። እሽ፣ ቀጢ ማተኮር ያለበት ትምህርቱ ላይ ነዌ። ሌሎስ ይህ ደግሞ የሥነ ምግባር ደንቦችን ማወቅና መተግበር አለበት ተብያለሁ። ቀጢል እየሰማ ነው ቀብ እያደረግኩት ነው ልጅ በልጅነቱ ማወቅ ያለበት ነገር ቤተሰቦቹና መምህራን ስለሚነግሩት፣ እሺ ትኩረት መስጠት የሚገባው ለሱ ነው ተብሏል ተብሏል እኛ ጋር ተከልክሏል። ቢጢ ቢጢ ቆሾ አትወድም ቆሻሻ፣ ታዲያ እኔን ለምን አልከለከሉኝም? እኔ እሱን አላውቅም። እንደፈለጉ ሲያወሩ እንደፈለግኩ አይደል እንደምሰማው። ምኑን? የሚነጋገሩትን ሁሉ ምኑን ምና ምኑንም። ጢቆ፣ ወይኔ አንተ። ፊልም ሲያዩ አይከለክሉኝም። በአዋቂኛ ሲከራከሩስ ምንም አይሉኝም። ሲጨቃጨቁ፣ ሲተናነቁ። ወይ ጢቆዬ፣ አሳዘንጉሽ እኔ እናንተ ባንለያየም የእናንተ ቤትና የእኛ ቤት ግን በጭራሽ ይለያያል። በምኑ? በስፋቱ ልበላ በቁመቱ እንለካ? እንዴ ጥቁ የማል ታዲያ የሚለያዩት በምንድን ነው? እኛ ቤት ውስጥ ልጅ መስማት የሌለበት ነገር ከሆነ ልጅ ፊት አይወራም፣ አይነጋገርም። ኧረ በጣም ይጠነቀቃሉ። ታዲያ ጦጢት ብልጢት አትሆኝባቸው። ምን ማለት ነው? እንደኔ አራዳ ሆነሽ የማትሰሚ መስለሽ የምትጫወች እንኳን መስለሽ የምታጠኝ መስለሽ የሚያወሩት ናት መጠን ምጭብ ጢቆ፣ እሱ ነውር ነው። ምኑ? መስማት የሌለብንን ነገር እኮ ተደብቀን መስማት፣ ማየትስ? ነውር ነው ማየትስ? ማየትስ ነውር ነው። ሳልታይ ከሆነስ እጅግ በ ነገሩኝ። መጥፎ ልጅ ይባላለሁ። ጢቆዬ በቃ አሁን ነገርኩ አይደል? ከሁን በኋላ አልሆንም። በቃ ይሻላል ጥሩ ልጅ መሆን ያወጣል። ካለበለዚያስ አለበለዚያ አለበለዚያ ወደዚህ እንደዚያ እንደ ጢቆዬ ምክር ካልሰማ ዋጋ የለህም። ለምን ብትል ጢቆ ብያለው። ቢጢቆ ይውለ ማወቅ ያለብህ የሚጠቅመህን እንጂ የማይጠቅመህን ከሆነ ጨዋና ጎ በዚህ ኢትዮጵያ ልጅ አትባልም። ኧረ ነኝ ነኝ ነኝ ጥሩ ልጅ ሆና እውነትም የእኛ ቤትና የእናንተ ቤት የተለያዩ ናቸው። በግድግዳቸው ተይ እንጂ እና በጣሪያቸው ኧረ እባክሽ ገባኝ ገባኝ በቃቸው አይደለም ቀደም ባልሽው፣ እሺ በምናቸው እኛ ቤት እንደ እናንተ ቤት ለልጅ አይጠነቀቁም። እሱማ በጣም ይጠነቀቃሉ ለአንተ ነው አረ ለራሳቸው እንዲ ለራሳቸው ለምናቸው ለስልካቸውና ነው ለእቃቸው እንዲ እንዳልነካባቸው በሰው አገደልኩሽ አይደለ ድክም እኮ ነው የምታደርጊው ጢቆዬ እኔ ግን ከፈቀድችልኝ አንዴ ልተክዝ እንዴ ምን ሆንኩ ብለህ እኔ ኮ

ከዛስ ቆይ፣ ጮርናቄ በቄ ከሆነማ ጮርናቄ ይሻለኛል። ለምን ይወዱኛለሁ? እባክህ እንዴት እጃቸውን ሳይታጠቡ ግምጥ ግምጥ ያደረጉኛለሁ። አይደለም ገምጠው ገምጠው ገምጠው ነው የምለው ስቅም ግን አንቺን ላስቀሽ ብዬ ነው። ረቦክ ኦንቴስ ሳይመክሩኝ እያጠናፈሩኝ እንደፈረደብኝ እንቋቋለሆ ጢቆዬ፣ አሁንስ በጣም እያሳዘንከኝ ነው ግን ጢቆዬ፣ ወይ ቢጢቆዬ፣ ለእኛ ለልጆች እኮ ሁሉም ሰው ሊጠነቀቅልንና ሊያስተምረን ይገባል ተብሏል ካልሽማ ቢጢቆሻ፣ ጢቆሻ አንቺና የኢትዮጵያ ልጆች ቲቪ ባትኖሩ ልኖረው ጥፋት ባትመክሩኝና ባታስተምሩኝ ኖሮ ጥፋት በጥፋት ወኝ ተኮርኩሜ፣ ተደባልቄ፣ ተገጭቼ፣ ተደለቄ እንዴ ጢቆ አ ተጠፍጠፌ፣ ተደለቄ፣ ተደለቄ፣ ተደለቄ አረቄ ፍርከሰል ነበር እንደ ቦሎቄ። እኔ የምለው ጢቆ በይኝ እራ ምን አለ በራ ጥፋት ለመቀነስ ራስህን መከራ እንዴት ከመልካም ነገሮች እያየ ተማረ ራ አሁን እንጫወት እንዘምር፣ ክፍልክ አቅራራ ራ ጀምረ ጢቆ ጢቆቆ ጢቆ ሚዳቆ ጢቆ ጢቆቆ ሚዳቆ እዚ ተጠለዞ እዛ ተደለቆ